ነገሩ ሁሉ ረሃብ፣ ቸነፈር፣ ክርክር በሽታ ይበዛል። ያ ሁሉ የሚያማምር ሰማይ ጠቀስ ፎቆች እኮ በአንድ ሌሊት ነው የወደሙት። በአንድ ሌሊት ኢየሩሳሌም ምድር በዳ ትሆናለች። ይህ አሁን የምታዩት ምድር ላይ ያያችሁት ይህ የተዋበው መቅደስ ያልፋል፣ ይፈርሳል ሲመጣ ለትምህርታችን መነሻ እንዲሆን የመረጥኩት ኃይለ ቃል የማቴዎስ ወንጌል ምዕራፍ 24 ከቁጥር 19 ላይ ያለውን ኃይለ ቃል እንደ መነሻ እንወስደዋለን። ቃሉም እንዲህ ይላል፣ በዚያን ጊዜ ለጸነሱና ለሚያጠቡ ወዮላቸው ይላል። ሲቃሉን ከእኔ በኋላ በሉት። በዚያን ጊዜ በምስትን ለጸነሱና ለሚያጠቡ ወዮላቸው። እንግዲህ ይህን እንደ መነሻ እንወስዳለን። እንግዲህ ከዚህ እግዚአብሔር ከመጻቱ አስቀድሞ እንደሚከሰቱ ለተናገራቸው ከተናገራቸው ምልክቶች አንዱ ይሄ ስለሆነ ማለት ነው። አንዱ ይሄ ስለሆነ በዚያን ጊዜ ለጸነሱና ለሚያጠቡ ብሎ ክርስቶስ ለየት አድርጎ ተናግሯል። መጽነስ ምንድነው? ማጥናት ምንድነው? ሚለውን ኋላ ስንدرسበት እናየው። ከሰሙ ጋር አይደለም ጉዳዩ ወርቁ ምንድነው ሲተረጎም ሲፈታ ክርስቶስ አምላካችን ምን ማለቱ ነው የሚለውን ነገር በባህላ መጨረሻ ላይ የምናየው ይሆናል ማለት ነው እንግዲህ የዛሬው ዕለት ደብረ ዘይት ነው የሚባል ደብረዘይት ማለት የወይራ ዛፎች የበዙበት እንግዲህ ዘይት የሚጨምቀው እንደምታውቁት እንደ ቤተ ክርስቲያናችንም ትውፊት ከወይራ ዛፍ ነው ቅባሜሮንም እንደዚያ ነው ከሰባት እጽዋት ላሉ አንዱ እሱ ነው እና ደብረዘይት ዘይት ማለት በኢየሩሳሌም በስተምስራቅ የሚገኝ ቦታ ነው። ኢየሩሳሌም አቅራቢያ የሆነ ማለት ነው። የወይራ ዛፎች የበዙበት፣ በወይራ ዛፍ የተከበበ፣ በርከት ያለ የወይራ ዛፎች ያሉበት ተራራ ቦታ ማለት ነው። ቦታ ማለት ነው። ይሄ ይሄ እዚህ ደብረ ዘይት የሚባለው ቦታ ዛሬ ስሙ እንዲጠራ የሆነበት ደግሞ ዋናው ምክንያት የዛሬው ሰንበት በዚህ ደብረዘይት በሚባለው ቃል እንዲጠራ እንዲሰየም የሆነበት ደግሞ ዋናው ምክንያት እግዚአብሔር በዚህ ተራራ ላይ ስለ ዳግም ምጻቱ እንደገና ዓለምን ለማሳለፍ እንደሚመጣና ከመምጣቱ በፊት ደግሞ ሊታዩ የሚገባቸው ምልክቶች ምን እንደሆኑ በግልጽ ያስተማረበት ቦታ ስለሆነ ነው። ይሰማችኋል። ይመናል። እግዚአብሔር ሁላችንን ይስማል። እግዚአብሔር አንደኛ ስለመምጣቱ በኋላ ዘመን ይህን ዓለም ወደ ክብሩ ለመውሰድ ይህን ዓለም ለማሳለፍ ለእያንዳንዱ ፍጥረት በተለይ ለሰው ልጅ እንደ ጽድቁና እንደ ዋጋው እንደ ሰራው ስራ ደመወዙ ለመክፈል ዳግም እንደሚመጣ በስፋት ያስተማረበትና ከመምጣቱ አስቀድሞ ደግሞ ሊከሰቱ የሚገባቸው ምልክቶች ምን ምን እንደሆኑ ቆጥሮ ሰፍሮ ያስተማረበት ቦታ ስለሆነ ዕለቱ በዚህ ደብረ ዘይት በሚለው ስያሜ ተጠርቷል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምክንያቱ ይሄ ነው። ልክ ባለፈው መጻጉዕ የሚለውን ምኩራብ የሚለውን ትርጉሙን እንደሰማ ነው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በኢየሩሳሌም ቤተ መቅደስ ሰሎሞን ባሰራው ቤተ መቅደስ ገብቶ ከቆየ ካስተማረ በኋላ ለኢየሩሳሌም ሰዎች ለአይሁዳውያን መተላለፍ የሚገባውን መልእክት ካስተላለፈ በኋላ ከኢየሩሳሌም ወጣና ወደ ደብረ ዘይት ሄደ ይላል። ልብ በሉ እንግዲህ ኢየሩሳሌም ቤተ መቅደሱ ያለባት ናት። አይሁድ ለመሥዋዕት ለጸሎት የሚሰበሰቡባት ቦታ ናት እና በዚያ ቦታ ተገኝቶ ስለ ክፋታቸው በነቢያት ላይ ምን ያህል ክፋት እንደሰሩ ጉዳቸውን፣ ኀጢአታቸውን ካሳየ በኋላ ኢየሱስ ክርስቶስ ያችን ከተማ ተወና ወደ ደብረ ዘይት ወደሚባለው ተራራ ጉዞ አደረገ ይላል እና በጉዞው ላይ እያለ ሐዋርያት ወደ እሱ ቀርበው የኢየሩሳሌሙን ቤተ መቅደስ ምንነት ያስረዱት ነበረ፣ ይነግሩት ነበረ ይላል። መምህር ሆይ ይሉታል አየህ የቤተ መቅደስ እንዴት እንደሚያምር ይህ ሕንጻው ዲዛይን የአርክቴክቱ ማማር ምን ይመስላል እና እንዲያውም የጠዋት ፀሐይ አርፎበት ነበርና በጣም ውበቱ የተለየ ሆኖ ስለታያቸው ህንጻ ቤተ መቅደሱን እያደነቁ ለክርስቶስ ነገሩት ይላል መጽሐፍ ቅዱስ ማቴዎስ ምዕራፍ 24 ቁጥራን ጀምራችሁ ስታነቡት ይህን ይናገራል የቤተ መቅደሱን የሕንፃ ማማር ነው የነገሩት ብሉ እና ጌታችን ኢየሱስ ክርስቶስ ይህንን የሕንፃውን ውበት ሲነግሩ ከሰማ በኋላ አይ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይሄ ሁሉ እኮ ያልፋል። ኢየሩሳሌም ምድር በዳ ትሆናለች። ይህ አሁን የምታየወት ምድር ላይ ያያችሁት ይሄ የተዋበው መቅደስ ያልፋል፣ ይፈርሳል መጀመሪያ በጥጦስ ይፈርሳል ኋላም በሐሳዊ መሲህ ይፈርሳል እንደገና አለም ሲያልፍ ደግሞ የሁሉ እንዳልነበረ ይሆናል ብሎ በቤተ መቅደሱ ምሳሌነት የዓለምን ማለፍ ይሄ አሁን ያለው ዓለም ወደ አለመኖር እንደሚወሰድ በመለኮታዊ ቃሉ አስተማራቸው ይላል እኛንም እግዚአብሔር ያስተምረን ይህ ዓለም ያልፋል ይመላል ዛሬ ማሰብ ያለብን ያሁን የምንጣላበት የምንራኮትበት ዛሬ እያንዳንዳችን በክፉ ዓይን የምንተያይበት የምንጣላበት አንዱ አንዱን የሚክድበት ይሄ መሬት ያልፋል። አዎ ይሄ ይጠቀለላል። ሰማይና ምድር በታላቅ ትኩሳት ተመቶ ይቀልጣል፣ ያልፋል ነው ምሮክስ ጴጥሮስ አንደኛ ጴጥሮስ ምዕራፍ አምስት ቁጥር 22 22 ጀምራችሁ ስታደቁት ይሄ ሰማይና ይሄ ምድር በታላቅ ትኩሳት ነው የሚለው። አሁን የተዘረጋው ይሄ ምድራችን እግዚአብሔር መምጫው ሲደርስ፣ እግዚአብሔር ሲገለጥ እንደ ብራና ይጠቀደላል። አሁን እንደ ብራና ተዘርግቷል እንኖርበታለን። ያን ጊዜ እግዚአብሔር ሲናገር ግን የተዘረጋው እንደ ብራና ይጠቀደላል ነው የሚለው። ስለዚህ ዓለሙ ያልፋል ማለት ነው። እግዚአብሔር እንደገና ይሄን ዓለም ለማሳለፍ እና የሰው ልጆችን ሁሉ ከሙታን አስነስቶ ወደ ክብሩ ለማስገባት እንደገና ይገለጣል። በዚያ ነው ዳዊትን በትንቢቱ መዝሙር 49 ቁጥር 4 ላይ ስታነቡ እግዚአብሔር ገሃደ ጋሃደ ይመጽ፣ እግዚአብሔር ግልጽ ሆኖ ይመጣል። ዋህ አምላክ ነህ እያረምም ግን ጦኖ የሚመጣው እግዚአብሔር ደግሞ ዝም አይልም። እሳት ይነድድ ቅድሚያው፣ እሳት በፊቱ ይነዳልና ይ ምን በፊቱ ይነዳል አሉ እስኪ ሁላችሁ ተናገሩ። እሳት በፊቱ እሳት የሚለው ፍርዱን ነው። ፍርዱ ይሰጣል ማለት ነው። አሁን እግዚአብሔር እንግዲህ ከመጨረሻ ምጣቱ በፊት ሁለት ጊዜ ተገልጧል። መጀመሪያ ዓለምን በመፍጠር ተገልጧል። ይህን ዓለም ካለመኖር ወደ መኖር በማምጣት ተገልጧል። ሁለተኛው ይህን ዓለም ለማዳን ቤዛ ሆኖ፣ ስለ ጠፋው ዓለም ካሳ ሆኖ ሁለተኛ በሥጋ ማርያም ተገልጧል። አዎ፣ አይሁድ በመስቀል ሰቅለው እስከሚገሉት ድረስ መከራን ተቀብሎ እግዚአብሔር በሥጋ ማርያም እኛን ሆኖ ተገልጧል። ይሄ ሁለተኛው መታየት ነው። ሶስተኛ የሚታየው አሁን እግዚአብሔር በለበሰው ሥጋ በከበበት ስፊት ይሄን ዓለም ለማሳለፍ ነው። ይሄን ዓለም ሊያሳልፍ በግልጥ ሲመጣ እግዚአብሔር ፍርድ በፊቱ ይገለጣል። ለእያንዳንዱ እንደ ሥራው ዋጋው ይከፍላል። ያን ጊዜ ደመወዛችን በጎ እንዲሆንልን እግዚአብሔር ፈቃዱ ይሆንልን። አሜን በሉስ ይላችሁ። ስለዚህ ይሄንን ነው ጌታ ያስተማራቸው። አዎ እግዚአብሔር እንደገና እንደሚመጣ ዓለም እንደሚያልፍ አስተማራቸው ነገራቸው ይላል። ይሄን ካመኑ በኋላ ደቀ መዛሙርቱ ሐዋርያት ቁጥር አምስት ላይ እንደምናነበው ማቴዎስ 24 5 ላይ ወደ እሱ ቀረቡና፣ መምህር ሆይ ይህ መቼ ይሆናል? ማይዤ ይከውን ዝንቱ አሁን ያልከን የዓለም ማለፍ መቼ ነው የሚሆነው? ወምን ትታምሪው ለምጻትከ ወለልቀት አለ የዓለም መጨረሻውና የአንተስ የመምጣት ምልክቶች ምንድናቸው? እስኪባክ ንገረን። እኛ ምንድናስተምር እንድንዘጋጅ የአንተ የመምጣትህ የዓለም የማለፉ ምልክቶች ምንድን ናቸው አሉት። ቅዱሳን ሐዋርያት አምላካቸው ኢየሱስ ክርስቶስን ስለ ዓለም ማለፍ እንዴት እንደሆነ፣ የእሱ መምጣት መቼ እንደሆነ፣ ከመምጣቱ አስቀድሞ ደግሞ ምን አይነት ምልክቶች እንደሚታዩ ጌታቸው አምላካቸው ኢየሱስ ክርስቶስን ጠየቁት ይላል። እኛም ጠይቀን ለመረዳት ያብቃል። ይሄ ትልቅ ትምህርት ነው ሚመናል አንዳንድ ጊዜ ያልገባን ዝም ብለን ከመቀባጠር ጠይቆ ተረድቶ መናገርን የመሰለ የለም። ሐዋርያት የን ዓለምን ያስተምራሉ። ስለም ዓለም ማለፍ ተነግሯቸዋል፣ ሰምተዋል። ግን የበለጠ መረዳ ስላለባቸው፣ የበለጠ ምልክቶችን ማወቅ ስላለባቸው ምንድን ነው ምልክቱ? ዓለም ያልፋል ብለሃል። ድንጋይ በድንጋይ ላይ እንደማይቀር ነግረኸናል። ይሄ የሚያምረው ቤተ መቅደስም እንደሚያልፍ ነግርህናል። አንተም እንደምትመጣ ነግርህናል። ዓለም እንደሚጠቀለል እንደብራና ብራና እንደሚጠቀለል ነግርህናል። ስለዚህ ማይል የይከው ቡርዙንቱ ይሄ መቼ ይሆናል? ወምን ትታምሪው ለምጻተከ የመምጣትስ ምልክት ምንድነው? የዓለም ማለፍስ ምን ይመስላል? እስኪ አስረዳን ምልክቱን አሉት። ጌታችን ኢየሱስ ክርስቶስ እንግዲህ በጣም ሰፊ ነው ትምህርቱ። ቅድመምርድ መኩም እንዳለው ወደ አስራ ሦስት ያሉ ምልክቶች አሉ። ክርስቶስ እነዚህ ነገራቸው። በመጀመሪያ እንዳያስቷችሁ ተጠንቀቁ። በመጀመሪያ ከታምራቱ ከምልክቶቹ በፊት ኢየሱስ ክርስቶስ ያለው እቁ ያስቱም እንዳያስቷችሁ ተጠንቀቁ። እስኪ እናንተ ምቃልሉት እስቲ ምን እንዳይሏችሁ እንዳያስቷችሁ ተመልከቱ። ምክንያቱም እሱ ከመምጣቱ በፊት በጣም በርካታ የሆኑ አሳቾች በዓለም ላይ ይገለጣሉ ማለት ነው። ሰውን ካለበት ሃይማኖት የሚያወጡ ከቆመበት የሃይማኖት ጽናት የሚያወርዱ፣ ኦርቶዶክሳዊነቱን በክርስቶስ ያለውን ማመን የሚሸረሽሩ ዘመኑ የሚወልዳቸው የመምጣት ምልክቶች ሐሰተኞች መምራን ሥራሉ መጀመር ያላቸው እንዳያስቷችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉና፣ የመጀመሪያው ምልክት ይሄ ነው። ሃይማኖታዊ ምልክት ይባላል ይሄ። ብዙዎች በስሜ እኔ ክርስቶስ ነኝ ማለት ምንድን ነው? ክርስቶስ እዚህ ነው ያለ ልካሁን በየፌር ማታ እንደምንሰማው ክርስቶስን ተቀበሉ የሚሉ ግን የክርስቶስ ወገን አይደሉ፣ በአንደበታቸው ስሙን የሚጠሩ አምላክነቱንና ክብሩን ግን የሚክዱ ሰዎች እኔ ክርስቶስ የክርስቶስ የእኔ አገልጋይ ይመስለው ይመጣሉ፣ ብዙዎችንም ያስታሉ ያለው ተመልከቱ። ስለዚህ እነዚህ እንዲህ የሚሉ ሰዎች እንዳያስፋቸው ተጠንቀቁ ብሎ ጌታችን ክርስቶስ መጀመሪያ በሃይማኖት ምክንያት የሚመጡ አሳቾች እንዳሉ ተናግሯል። ሚመላ ዛሬ ከእምነት የወጡ ሰዎች ወይም ደግሞ ጊዜ የወነዳቸው ከረባት አስረው በየቦታው የሚፈክሩ ሰዎች ስትሰሙ አዲስ እንዳይመስላቸው የትንቢቱ ፍጻሜ ነው። መጽሐፍ ቅዱስ ይዘው ክርስቶስ ክርስቶስ የሚሉ ሰዎች ያለ ቦታቸው ስታዩ፣ ልባችሁ እንዳይከፈል ልባችን እንዳይከፈል ነው። እንዳያስቷችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ የእኔ አገልጋይ ይመስለው ይመጣሉ፣ ብዙዎችንም ያስታሉና እናንተ ግን ተጠንቀቁ ዋል። እግዚአብሔር ሁላችንንም ከዚህ ይጠብቀ ከዚህ ይጠብቀ። ከዚያ ይቀጥልና ጦርነትን የጦርነትን ወሬ ትሰማላችሁ። ይህ ሊሆን ግድ ነው። በልዩ ልዩ ቦታ ጦርነት ይሆናል። ይኸው አሁን የምናየዋድ ጦርነቱ ጦርነት ይሆናል ይቀጥልና ህዝብ ከህዝብ ጋር፣ መንግስትም ከመንግስት ጋር፣ ህዝብም በህዝብ ላይ ይነሳሉ ይላል። ይህ ሶስተኛው ነው። በየሀገሩ ሁሉ ረሃብ፣ ቸነፈር፣ ክርክር፣ በሽታ ይበዛል። እያችሁ አሁን ሃይማኖታዊ ያለ ከዚያ ፖለቲካዊ ደግሞ ሆነ ማለት ነው። ህዝብ በህዝብ ላይ ይነሳል። መንግስት በመንግስት ላይ ይነሳል። ክርክርን፣ ጭቅጭቅን፣ የጦርን ወሬ ትሰማላችሁ ዝቅልና በልዩ ልዩ ቦታ የምድር መንቀጥቀጥ ይሆናል። ይህ አሁን እንግዲህ ትናንት በጀሯችን ነበረ የምንሰማው። እንግዲህ አሁን ደግሞ በእኛ ዘመን እኛ ገር መጥቷል አ መሬት መንቀጥቀጥ ያለንበት ቤት እየተንቀጠቀጠ፣ አዎ አላቸው። እነዚህ ሁሉ ምድርም የምድር መናወጥም ይሆናል። ቅድም ላልኳቸው የምድር መናወጥ በልዩ ልዩ ቦታ ይሆናል። እነዚህ ሁሉ ግን መጨረሻው ሳይሆኑ የምጥ መጀመሪያዎች ናቸው። አዎ የምጥ መጀመሪያዎች ናቸው። ቁጥር ዘጠኝ ላይ ስታነቡት ያን ጊዜ እናንተን በስሜ ያመናችሁትን ለመከራ አሳልፈው ይሰጧችኋል ይገድሏችኋልም። ዝቅንና ቁጥር አስር ላይ ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ ይላል። የተጠላችሁ ትሆናላችሁ። በደንብ አልምጡት። ይሄንን በደንብ እንዲገባል ማለት ነው። አሳልፈው ይሰጣችኋል፣ በስሜም ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። በደንብ የምታስተውሉት ያን ጊዜ ብዙዎቹ የቀደመውን ሃይማኖታቸው ይለውጣሉ፣ እርስ በእርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ፣ ይካሰሳሉ። ብዙዎች አሰተኞች ነቢያት ወደ ዓለም ይመጣሉ፣ ብዙዎችንም ያስታሉ። ክፉ ጠባይ ከመብዛቱ የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። ፍቅር ከብዙዎች ዘንድ ትጠፋለች ካለ በኋላ ሲያሰረው ምን ይላል? እስከ መጨረሻ የሚታገስ ግን እርሱ ይድናል። እስቲ ሁላችሁ ይህን ቃል ባሉት እስከ መጨረሻ በምስትነ የሚጸና እርሱ ግን ምን ይላል? ይልና፣ አዎ ከዚህ ሁሉ ከዚህ ሁሉ መከራ ይሄ ሁሉ መከራ እያየ ከሃይማኖቱ ያልወጣ እንደገኔ ከሄዱ እኔም መሄድ አለብኝ ሳይል፣ እንደገኔ እንደዚህ ከሆኑ እኔም እነሱ መምሰል አለብኝ ሳይል፣ ጊዜ የወለደውን ንጉሥ የወደደውን ሳይከተል ሃይማኖቱን ጠብቆ እግዚአብሔርን ይዞ የሚጸና ይህ ሁሉ ያልፋል፣ ይህ ሁሉ ይለወጣል፣ የማይለወጠው የማምነው እግዚአብሔር ነው ብሎ የሚጸና እርሱ ግን አለ ይድናል። ከሚጠፉት ሳይሆን እኔንም እናንተንም ከሚድኑት ያድርገን፣ ከሚድኑት ያድርገን ይልና በአሕዛብ ሁሉ ላይ ምስክር እንዲሆን የክርስቶስ ወንጌል በዓለም ሁሉ ይሰበካል። እንግዲህ ወንጌል በእውነቱ ያልተዳረሰበት ቦታ አይደለም። ከተማ ሁሉ በሚያምኑት ሁሉ ወንጌል ይሰበታል። አዎ ይሄንን አለ። ከዚያ ይቀጥልና በዚያን ጊዜ ለጸነሱና ለሚያጠቡ ወዮላቸው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጠቅለል አድርገን ስናነሳው ሰፊ ነው። ሙሉ ምዕራፍ 24 ሙሉ የምጽአት ትምህርት ነው። መጻ ምዕራፍ 25 ም እንደዚሁ የክርስቶስ የመምጣቱ ትምህርቱ ነው። በተለይ ክርስቶስ ሲገለጥ ምዕመናንን በግራና በቀኝ አድርጎ የሚጠይቃቸው ጥያቄዎች በትንሳዊ ጊዜ ያሉ ምዕራፍ 25 ላይ ነው፣ ከቁጥር 35 ጀምሮ። አጠቃላይ እነዚህ ሁለቱ ምዕራፎች ምዕራፍ 25ና ምዕራፍ 24 የክርስቶስ የነገረ ምጽአቱ ትምህርቶች ናቸው። ትረድ ቤታችሁ ስትሄዱ በኋላ በደንባር አድርጋችሁ ታዩታላችሁ። ስለዚህ አሁን ክርስቶስ ከመምጣቱ በፊት ያሉትን ምልክቶች መምራን በሶስት መንገድ ከፍለው አስቀምጧቸዋል። የመጀመሪያው ሃይማኖታዊ ምልክቶች እንደሚታዩ ሃይማኖታዊ ምልክቶች ማለት በሃይማኖት ስለብ በሃይማኖት ስም የሚመጡ አሳች የሆኑ ሰውን ሁሉ ከክብር የሚያወርዱ ምልክቶች እንደሚታዩ

ሰውን አማኙን የእነሱን ተከታይ እንደ ክፍት ሳር እንዲበላ የሚጋብዙ ሳር እንዲበላ መሬት ላይ አንጥፈው በጣ በቆዳ ጫማ የሚረግጧቸው አያችሁ። ግን ሐሰተኛ የሆኑ ልዩ ልዩ ታምራት ሊያደርጉ ይችላሉ። ታምራት ማድረግ የክርስትና መለኪያ አይደለም፣ ይመላል። ፈውስ ማሳየት እግዚአብሔር አምነው ስለሚመጡ ሰዎችን ፈውስ ሊያደርግ ይችላል። ስለሚመናነው ጉዳት ልሎ ሊያደርግ ይችላል። መፈወስ ታምር ማድረግ የአንድ ሀርያ መለኪያ የብቻ አደለም። ስለዚህ ሰዎችን ከክብር የሚያወጡ ሐሰተኛ መምህራን መጽሐፍ ቅዱስ የተሸከሙ ግን በልባቸው የሌለ እውነቱን የሚያጣምሙ ብዙዎችን ለማሳት እንደውም አሁን ያነበብኩላችሁ ወንጌል ላይ የተመረጡትን ሳይቀር አገልጋይ የሆኑትን ሳይቀር የተመረጡ ማለት ታይናት ሊሆኑ ይችላል፣ መነኮሳት ሊሆኑ ይችላል። አገልጋዮችም ሳይቀር እስከ ማሳት የሚደርሱ ሐሰተኞች መምህራን እንደሚነሱ ክርስቶስ የምጻት ምልክት አድርጎ ነግሮናል። ይኸው ዛሬ ምናይሆን ዛሬ ምና ይሆነ ሐሰተኞች መምህራን ተነስተዋል። የህዝቡን ክብር የሚያጎዱ የውባ ዓይናችን እያየን ነው የተመረጡት እንኳ ሳይቀር የመቅደሱ አገልጋዮች የነበሩት እንኳ ሳይቀር የረከሰው ቦታ ላይ ቆመው ሲናገሩ እያየ ነው። ስለዚህ አሁን ከእኛ የሚጠበቀው ምንድን ነው? ይ ቄሱም ሄዱ፣ መነኩሴውም ሄደን፣ ሰባኪውም ሄደ፣ ዘማሪውም ሄደን፣ እኔስ ምን አለኝ ሳይሆን ይሄ ድርጊት የክርስቶስ የመምጣቱ ምልክት መሆኑን መረዳቱ እየሰማች ነው ሁላችንን ይስማል። ምልክቶቹ እግዚአብሔር ነግሮና ክርስቶስ እኮ ለትንቢት የመምጣት ምልክቶች አጥርጎ የእሱ የመምጫው ጊዜ ሲቀርብ ሊታዩ የሚገባቸው ምልክቶች ነግሮናል። ከምልክቶቹ አንዱ ደግሞ ሐሰተኞች አስተማሪዎች፣ ሐሰተኞች መምህራን፣ የተመረጡ ሳይቀር ለማሳት የሚሞክሩ የሐሰት መምህራን እንዳለው ሃይማኖታዊ ክስተት በሃይማኖት ምክንያት የሚታይ ምልክት እንዳለ ጌታችን ኢየሱስ ክርስቶስ ነግሮናል። ይሄ ነው ሁለተኛው። መምህራን ያስቀመጡት ሁለተኛው ምልክት ፖለቲካዊ ምልክት ነው። ክርስቶስ በመምጣቱ ጊዜ መምጣቱ ሲቀርብ በምድር ላይ በሰዎች መካከል ሊታይ የሚገባው ምልክት ፖለቲካዊ ምልክት ነው። መንግስት በመንግስት ላይ ይነሳል። አንዱ መንግስት አንዱን ሊወጋው ይችላል። አንዱ መንግስት ከአንዱ መንግስት ጋራ ጦርነት ያነሳል። አያችሁ፣ ይሄ ለኔ ብቻ ይሁን በሚል መንግስትና መንግስት ጦርነት ያነሳል። ይሄ ብቻ አይደለም፣ ህዝብም በህዝብ ላይ ይነሳል። በፖለቲካ ምክንያት አንዱን ህዝብ አንዱ ህዝብ ይገለዋል ማለት ነው። አንዱን ህዝብ አንዱ ህዝብ ያጠፋል። እኔ መኖር ያለበት እኔ ብቻ ነው እኔ ብቻ ነኝ አንተኛ ውስጥ አታስፈልግም ሊል ይችላል ማለት ነው። ይህም በዘመናችን እንደ ሀገራችን እንደ ኢትዮጵያም እንደ ዓለምም አሁን በእኛ ዘመን እያየ ነው ያለ ምልክት ነው። በእኛ ሀገርም እኮ ሰው ዘግዝቀን ሲያቀለን ገድለናል በእኛ ሀገር። ሰዎች በማንነታቸው አንዱ ሰው በሌላ ሰው ላይ ተነስቶ አንገቱን በሰይፍ ቀልጦ ገልዷል። እኛ ሀገር የጸነሱ እናቶች ሳይቀር ጽንሳቸው ከማህፀናቸው በቢላዋ ተቀዶ ወጥቷል። በእኛ ዘመን አያችሁ። አንዱ ሕዝብ በሌላ ሕዝብ ላይ የሚያደርገው አንድ በየቀኑ በየመንገዱ ላይ የወደቁ ሬሳዎች አይተናል። በእኛ ዘመን። አረ እግዚአብሔር በጎ ሁል ቀን ያምጣል። እግዚአብሔር ኢትዮጵያን እግዚአብሔር ዓለምን በምህረቱ ይፈውሳት። በእውነት እስኪ አሜን በሉ። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ አሁን ዓለም የትኛው ዓለም አሁን ሰላም የሚያደር እስኪ ኢትዮጵያን ተዋትና፣ ሲያደጉ አገሮች የሚባሉት ነው አይ ስንት ከተማ ፈረሰ? እስራኤልንና እና ይችን ማናዚያ ይች ኢራቅ ናት ራ ምትባለ አተባትም እነ ጋዛ አላያችኋቸው? ያ ሁሉ የሚያማምር ሰማይ ጠቀስ ፎቆች እኮ ባንድ ሌሊት ነው ወደሙት ባንድ ሌሊት አሁን ዝም ብላችሁ አለምን ቃኙ የትኛው መንግስት ነው ከየትኛው መንግስት ጋር ሰላም የሆነ እንዳው በዚህ ኢትዮጵያ ትሻላለች። አሁን አሁን የምንሰማቸው ነገሮች በግራም በቀኝ ወሬዎች አሉ እንጂ ኢትዮጵያ ከየትኛው ከውጭ ጋራ ያው ጣሊያን አባራለች ግን ኢትዮጵያ ትሻላለች። በአሁኑ ሰዓት አንጻራዊ ሰላም ያላት ይሄን ያደጉ ሀገሩ የምንላቸው መንግስት በመንግሥት ላይ ሲነሳ፣ ህዝብ በህዝብ ላይ ሲነሳ እያየን ነው። ስለዚህ ይሄ ምንድን ነው? ይሄ ምክንያት ከየት የመጣ ነው ካላችሁን፣ የክርስቶስ የመምጣቱ ምልክቶች ናቸው። ይኸው ምንድነው ምልክቱ ሲሉት፣ ህዝብ በህዝብ ላይ ይነሳል።